አንዳንዱ ሰው ተደበደብክ ተደበደብክ ተደበደብክ ይላሉ እና ሳቄ ና ያመጡት የተደበደበ ሰው እንዲያምርበታል እንዴ? ይሆን ነገር ባላቸው። እኔ እኮ የዛ ቤት አጋፋሪዎች ምን አባታችሁ ትሰራላችሁ እዚህ ቤት፣ ይሄ የእናንተ ፕሌስ አይደለም፣ ያ ሂዱ፣ እዛው ከለበዛ በብሎክ ነው የሚሸኛል ቆንጂ ቺክ ነው ያጋጠመን። ኤኒዌይስ የሚደበድበው እዚህ ሀገር ያሉት እኮ በጣም ጥቂቶች ናቸው። ወንዶች እንዳለ ሽንታም ነው የተሰበሰበው። አውቀው ልክ እንደ ሴት ነው የሚሳደቡት። ወንድ የሆነ ቀድሞ ይጀምራል። ከዛ ዱቄት ያደረገው ነበር። እንደውም መራዊ እኔ በእግሩ ላይ ነው የተደፈው። ኧረ በበዳ ያለው ኧረ በማርያም አንድ ጓደኛው ነበር እንግዲህ እያየ ነበር እሱ ቢጀምረው ኑሮ እኔ መራዊ ነው ራሱ ለቀው ነበር። ማርያምን ግን መራዊ እንዲጀምር አልፈለግኩም እኔ። ለዛ ነው የታገልኩት። ምክንያቱም ማሪ እኔ ማየው ነበረ ሁለት መነጽሩ ነው። አሬ ቅናት ነው እንዴ? ማሪ አንተ ላይ እንደዚህ እንደሚያንጨረጭራቸው ምን ሆነው ነው? እኔ ችግር የለውም እኔ። ብዙ ወንዶች አሉ ፍራንክፈርት ላይ የሚወዱኝ የሚያከብሩኝ ብዙ ድርዮች አሉ። ይሄ ግን አንድ የሆነ ዝተት ነው። ልብሱን እንኳን በስነስርዓት ያልቀየረ የሆነ ግን የሆነች እንደዚህ ሰው ጫፌ ቢነካ አይኖረው። እንግዲህ መነጽሩን አይን ውስጥ ነበር ዱቄት ማደረግለት። ሌላ ጊዜ መነጽር አድርገ እንዳመጣ ነ፣ የፈለገውን አድርጎ ይምጣ። ምን ትመክረዋለህ መሰለህ? ማ ልብ ካለው ማለት ነው የጀምረው። እንደዛ ችግሩ ተው ብዬ እየለመንኩ እንዲጀምረው ፈልግ ያለው እኮ ልጁ። አይጀምሮም ይንጣጣል። ቢጀምሮ ቁጥሩ ሰው እየሰደብኩት አይመታኝም፣ የሆነ ነገር አይገፋኝም። ልከውስ ቢሆኑ ሲጀምር ሀሳባቸው አይሳካም። የኔ ማር እሱ የሚኖርበት የሚኖርለት አላማ አለው፣ ልጅ አለው። በቅርቡ ደግሞ ከኔ ጋር ይጋባል። እንደዚያ ወንጀል ውስጥ አይገባም። እነማንሽም ቅራቅም በሁላ አደርሽን ግ እሱ ይሄ አግሬሲቭ ምናምን ምናምን ያ ድሮ ቀረ። ብልጥ ሰው ሆኗል፣ መራዊ ብልጥ ሰው ሆኗል። ስለዚህ ያሰባችሁት አይሳካም። ወንድ የሆንሽ ቀድመሽ ንኪዩ፣ እናሳይሻለን። የጀርመንን ህግ እንግዲህ ሁሉም ያውቃል። መሀል ጣትህን እንኳን እኮ አውጥተህ መሳደብ አትችልም እኮ እያየ መሀል ጣትህን አውጥተህ ማትሳደብበት ሀገር ላይ ይደነፋሉ። እገልሃለሁ ወሬ ደህና ቁርት ብላለች ማሜ። እውነቷ ነው። እና የኔ ፍቅር በጣም አምሮብሃል። ያማንዴ ሳሌ ሞጣ የንትኑ ቀነው ያምሮ በፌክ አካውንት እየመጡ በቃ ደህና ቁርት ተደበደብክ? የተደበደበ ሰው እንዲህ ነው እንዴ? በጣም ነው የማይማረበት። አታዩትም? ታውራ ስትፈልግ ለመነሷ ሲጀምር ከኛ አናት አትወርድም። ይሄን የመሰለ ልጅ እንትን ብሎ እንዴት ነው ከዘላለሟን ከኛ አናት አትወርድም። ግን በዚህ አጋጣሚ ሄዳችሁ የምትነግረዋት መልእክት ምን እንደሆነ ታውቃላችሁ? ሀሳብሽ አይሳካም። የአግሬሲቭ መራዊ አሁን የለም። አሁን አዲሱ መራዊ ነው ያለው እና ትንሽ ልብ ያለው ወንድ ላኪ ይበሏት ልብ ያለው ወንድ ላኪ የሚሰነዝር ቀድሞ እንጂ እንደ ሴት ምላሱን እያሞጣሞጠ መራዊ እስኪሰነዝር የሚጠብቅ ወንድ አትላኪ ይበሏት ምክንያቱም መራዊ ብልጥ ሆኗል መራዊ ተምሯል የሚኖርለት አላማ ያለው ሰው ነው ብላችሁ ነገሯት ኦኬ ያ ምንድን ነበር ያ እንግሊዘኛ ጌራር ይሄ ነው እንዴት ነበር የእንግሊዘኛ? በእናታች አረ ያንን እንግዲህ ጌራር። ወንድነት በድብድብ አይደለም። እችንም እንዳትረሷት። አይ አዎ ጌራር፣ ጌራሪ፣ ጌራሪ። ቻው ቻው፣ የኔ ፍቅር፣ ደህና ሆነሽ፣ መልካም ጊዜ። እንግዲህ እንገናኛለን። ኔክስት ታይም ላይ ሰሞኑን ጠፍቻሉ አሉ። ደግሞ መጣ ቦስ ይችላል ወርቅ ይሸለማል ተብሏል። እንግዲህ ወርቁን እየጠበቅኩ አበጉዳይ ቴንክ ዩ ጋጋ ብለስ ላላችሁበት